ዝም ስንል ዝም ና ስንወጣም ነው ወንድነታችን። ይሄ እኔ አሁን ስፖርት ሰራለሁ ከልጄ ጋር አሁን ፍሪ ነን ማታ ማታ አሁን ስፖርት ቤት እንሄዳለን አሳይሻለሁ አዳሚ አሳይሻለሁ አዎ የሰባተኛ የመርካቶ የፒያሳ አናቅም እንደዚህ ሁሁሁ ማለት አንችልም ትመጫሻው ትነቅ ያለሽ በተገኘው በቡድ ምስክሬ ነው የምላችሁ አዎ የሰባተኛ አዎ የሰባተኛ ጀግና ነኝ እኔ የመርካቶ ጀግና ነኝ እኔ የጎጃም በረንዳ ጀግና ነኝ እኔ ኦኬ የፊንፊኔ ጀግና ነኝ እርግታችንን ደፍትን ልጅ እናሳድጋለን ብንላችሁ እዚህ ላይ ወጣችሁ ኖ ኖ በ ትታት ሾካ ሾካም በጫማ ጥፊ ነው ልክሰ ልትደበደቡ ነው የገባችሁት። ድብደባ ነው ያማራችሁት። የምትወዱት አይደለም። ን ቁም ም ነገር አትወዱ፣ ስራ አትወዱ ሰው በዚህ ሰዓት እድሜያችሁ እስከ ሰላሳ አምስት ስራ የላችሁም። ቁጭ ብለ እንዴት አያለ ድሃ ህዝብ፣ ድሃ ህዝብ ነው ይሄ መንግስት። አንዳንዴ እኮ መንግስት ጋር እኮ መፍረድ አይችልም። ምን አባት አደረጋለህ ሺህ 200 ሰው በዚህ ሰዓት ጀርመን ውስጥ ላይቭ በተገባ 200 ሰው አይገኝም። ኢትዮጵያ ድሃ አላት፣ የተበታተነ ቁጭ ብሎ ጅጅን የሚያይ ቁጭ ብሎ በርበሬ ሲልስ ነው የሚያይ። ቁጭ ብሎ በርበሬ እንዲህ ሲልስ አንዱ እንዲል አለ ወንዱ ደሞ ወይ ሲታነቅ ወይ የሆነ ነገር ሲሆን እንዲሆነ። ስራ የለህማ ስራ የለህም። ይሄ ህዝብ ስራ የለውም። ምን ነው ኦማ ይጋዳል ናውጥ እኛስ እዚህ ቤት ቁጭ ብንል ልጅ እያሳደግ ነው። እናውጥ ሄዱ እናንተ ስራ የላችሁ፣ ሄዱጡ ሄዱጣ። ምን አባት እልክብኛለ በዚህ ሰዓት ስራ አትሄድም። እኔ ሰርቼ ለእድሜ ልኬን የሚበላ ቁጭ አድርጌ ስፈልግ ሰራለሁ፣ ሳልፈልግ ተዝናንቼ ነው የምኖረው። ትውልድ ስራ ማይወድ የወንድ ጥገኛ ዲፔንድ ችግር ያለበት ሁሉ ለጊዜ ብቻ ወልጅ አለው፣ ሄድና ብር አምጣ ሴቶቻችን ወንፊት መጨረሻ ሸሄዱ። አንድ ሴት ግን ወጣ ስትሰራ የሚቀድመው ልጅ ማሳደግ እኮ ነው። ልጆችሽን ጥለሽ ወጣሽ አይደለም። አይደለም የሱ ታበጠር ትኖርልሻለች። አይደለ ይሄ ከዛ ድህነት እንደዚህ ነው። እዚ ላይ የሚቆለልብሽ፣ ከዛ እግዚአብሔርን ታማረያለሽ። እንደ ጌታ ወጥተሽ ተንቀሳቀሽ፣ ቄጥሽን ወይም እግርሽን አማቺ ውጪ ውጪ ተንቀሳቀሽ፣ ሰርተሽ ነ ተማሪ ተማሪ ኤርትራ የሚያስፈራራችሁ መቶ ሀያ ሚሊዮን ህዝብ አምስት ሚሊዮን ህዝብ የሚያስፈራራ በፖለቲካዊ የቤታቸውን በፋይቱ በምኑ የወረድክ ትውልድ ትንሽ ሀገር ጃስ የምትላችሁ ትንሽ ሀገር፣ ለምን ቁጭ ብለህ ቁጭ ብለህ የምታየው ምንድን ነው? ሴት መሳደብ፣ ሴትን መናገር ላንተ ቀላሉ። አምስት ሚሊዮን ህዝብ መቶ ሚሊዮን ህዝብ አንቆ ይዟል። እንደዚህ እያስፈራራክ እያስፈራራክ ሰላሳ ዓመት በሙሉ የባህር በር የባህር በር የባህር በር የባህር በር ሄደ። ወንድ ኮንግ ጃስ ብለን ንብረትን እንደማስመለስ እኛ ነው ወደብ፣ እኛ ነው መንግስት። ከዛ ደግሞ እንጀራ ተለምነው ዳቦ ተለምነው ይሄን መንግስት ይሄ መንግስት እኮ ኢኮኖሚው እኮ በጣም የደቀቀ ነው። 100 ሚሊዮን ሆድ እንዴት ብለው ነው የሚሞላው? 130 ገብታችኋል አሉ። 130 ገብታችኋል እንዴት ብሎ ነው ይሄ መንግስት ኑሮ እንደዚህ ያስወደደብን?

ከኔ ጋር ልትነጋገር እኔ ጀግና ልጅ ጀግና ጀግና ዘር ነው ያለ ከጀግና ዘር ነው የመጣሁት። ከጀግና ዘር ከጀግና ዘር እዚህ ቁጭ ብለህ ብቻ ሶሻል ሚዲያ ላይ አስራ አምስት ሺህ ሰው ልክ የሆነ ምንድን ነው የማትሪክ ውጤት እንኳን እንደዛ ሲመጣ እንኳን አስራ አምስት ሺህ ሰው የለም ወይ የሆነ ሰው ስኬል ሰቅሎ ወይ የሆነ ነገር ተገኝቶ ወይ የሆነ እየተማርከው አሁን እዚህ ጋር መጥቼ አንድ በጣም ጂነስ የተማረ ሰው እያለ ዓለም ላይ እንዲያደርገ ብልህ እሺ ሁለት መቶ በሙሉ ሁለት መቶ አትቀመጥም። እስቲ አሁን ቆይ ስለሆነ አንድ ነገር ላውራ። ምን ነበር ሰሞኑን ያየሁት የሆነ ሀገር ውስጥ ነው እና የዘጠኝ ዓመት ልጅ ነው ጌት ሀገር እንደሆነ የዘጠኝ ዓመት ልጅ ነው። ኦኬ አይቲ ኮምፒውተር ከአሁኑ ገና በዘጠኝ በአስር ዓመቱ ገና በዘጠኝ በአስር ዓመቱ አይቲ ኦልሬዲ ሄደዋል። በቃ ጨርሶታል። አሁን ምን እየሰራ እንደሆነ ታውቃላችሁ? ምን እየሰራ እንደሆነ ሰው አልባ ያ ኢነርጂ ኤሌክትሪክ፣ በኤሌክትሪክ ብቻ የሚሰራ ምንም በአየር ላይ ራሱን ቻርጅ የሚያደርግ ምንም ነገር የማይፈልግ በጣም ትንሽ እንድችን በምታክል ነገር ያ በዲኑ ምንድን ነው እንትን በዲኑ ምንድን ነው የሚባለው ያ ወደ ስንት ሺ ማይል ማብረር የሚችል ኦልሬዲ ብዙ ብዙ ቴክኖሎጂዎችን የሚሰራ አዚያ ውስጥ የዘጠኝ ዓመት ልጅ በዘጠኝ ዓመቱ ማለት ነው ዩኒቨርሲቲ ውስጥ የሚማሩትን መስራት የሚችል የሚያቅ በዘጠኝ ዓመቱ እኛ ጋር ዘጠኝ ሚሊዮን ህዝብ ግን ዘጠኝ ሚሊዮን ህዝብ በሱ በአንድ እኔ እኔ ብሆን ዘጠኝ ሚሊዮን በሱ የሚለውጡ ከሆነ እኔ ዘጠኝ ሚሊዮን አስረክባቸዋለሁ። ሲፈልጉ ወታደር ያርጉት፣ ሲፈልጉ ይረሱበት፣ ሲፈልጉ እንደ በሬ ይጠቀሙበት፣ እንደ በሬ ይጠቀሙበት እንለውጠው ነበረ። አሁን እሱን ሄዳችሁ ጉግል አድርጋችሁ የት ሀገር እንደሆነ ማን እንደሆነ ለምን እንደዚህ እንደሆነ ማወቅ ለእናንተ ይከብዳችኋል፣ ይከብዳችኋል። ጭራሽ እንዲያውም ላታምኑም ትችላላችሁ። በዘጠኝ አመቱ ሰው አልበ አውሮፕላን ሰርቶ በዘጠኝ አመቱ ልትሉም ትችላላችሁ። ደፋር እኮ ያለ ደፋር ደግሞ ደፋር አንዳንዴ እኮ መሀይብነት እኮ ራሱ ያሳፍራል። አለማወቅ ራሱ ያሳፍራል። ስግጥ ብለን ወተን መሀይብነትን በድፍረት የምንናገር ህዝቦችን የለም የሆነ ነገር የለም ነው የምንለው እንደዚህ አይነት ነገር አለ እኮ ሲባል ረ በስመ አብ ሰይጣን ነው 666 ነው እኔ ስልሳ 666 ነኝ ብላችሁ ነው ምታምኑት እንዲህ ይቻላል ስትባሉ ረ እንደዚህ አይነት ነገርማ የለም ውሸቷ ነው የለም መንግስት ግን አላስተምርም አላላችሁ አትንቋል አላላችሁ ለምን ገንዘብ ስለሌለ ለምን እንዲሆንክ ኑሮ እንደዚህ ስለሆነ እኔ እኔም መቤት እኔ ግን የምላችሁ አንድ ነገር ልጠይቃችሁ። አሁን እዚህ ስር የተደረደራችሁት ማለት ነው ልትገቡ እኔ ቤት ልትገቡ እኔው ቤት ልትገቡ እኔው ቤት ልትገቡ እዚህ ቤት ልትገቡ ነው አሁን። ከስር ያለ ይህኔ ትምህርት እንዴት ነው ብለ ዜሮ የለም፣ የለም። የት ነው የምትኖሪ ብ የሆነ ቦታ ላይ እንደዚህ እያለ ያልኩ ሳን እያጠብኩኝ ነው። ድህነት ነው ከሀገር ያሰደደኝ ልትይ ነው። አታፍሪም ልትይ ነው። የእኔ ቢጤ አሮጊት ለምንድን ነው ስለ ስለማይቻ ነው እሱ ስለሚቆጣኝ ነው ልትይ ነው ልትይ ነው አንቺ እኮ ልትይ ነው አታፍሪም አሁን ከኔ ጋር ልታወሪ ነው እዚህ ውስጥ ከስር የተደረደርሽ መደር አሁን እዚህ ግራ የተደረደርሽ በሙሉ እንዲ እኔ አሁን ከእናንተ ጋር ማወር ይመስላችኋል እናንተ እኔ እኔን አሁን መታችሁ ጅጅዬ እኔ እኮ አሳምርዬ እንወዳታለሁ ተይ ልትይኝ ነው አንቺ እኔ በአንቺ ጭንቅላት ሊጠነክር ሊወድቅ ሊነሳ እኔ ቤት ልትገቢ አንቺ እግርሽ ንድፍ እንኳን ያላስለቀቅሽ እቤት ልትጋቢ ልታወሪ ከኔ ጋር ከኔ ጋር እኮ ቁጭ ብለን ልናወራ እንዴት እንደምንቀሽ ጭ ጭ በየሰው ቤቱ በሙሉ እየሄድሽ፣ ብቻ አንድ ሺህ ሰው ይኖረው አላልኳችሁም። አሁን ስለ ትምህርት ሰወር አንድ መቶ ሰው ውልቃለ አንድ ዘጠኝ ዓመት ልጅ ሰው አልባ አሁን ዘጠኝ ዓመት እንዴት ብሎ መቶ ሰው ደደም ወጣ። ያላችሁ አንድ መቶቹ ታውጣላችሁ። አሁን ደግሞ እየገለጽኩኝ እንደዚህ እንደዚህ ያልኩ ያልኩ ወይ የሆነ ነገር አግኝቼ ብናገር ስለ ኤጁኬሽን ዩ ጎ አውት ኦል ኦል ትወጣላችሁ። ጥር ግባሉ። እኔ ደደብ እግዚአብሔር ምስክሬ ነው። እኔ ቢያንስ ለአንድ ለሁለት ወር ያህል ሁለት መቶ ምናምን ሰው ነበር የሚያቅ ሰላም አለ ሀብታም ነው ንኩት። ምክንያቱም ድሀ የተሰበሰበበት ቦታ ላይ አንደኛ ሀብታም አይመጣ። ውጡልኝ። እኔ እንድትወጡልኝ ነው የምፈልገው። ለምን አሁን እዚህ ጋር አንድ አበባ ቢሰጡኝ ወይ አንድ አንበሳ ቢሰጡኝ ሄዳችሁ አሁን ይሄን ያን ሰጠኝ፣ የተዘጋጀ ሰኳል። እኔ ድሃ አልፈልግም። ሺህ አንድ መቶ ድሃ ወይ ሺህ ሁለት መቶ ድሃ፣ አንድ መቶ ጨመረው። እኔ ተመልካች አልፈልግም። ተመልካች እዚህ ቁጭ ብሎ ጊዜውን የሚጨርስ ድሃ ነው። እኔ ድምጼ እንደብቄ ሁለት መቶ ሰው ሦስት መቶ ሰው እያየን ከጓደኞች ጋር ጌሜን ብጫወት አይታችኋል። አንዷ ድብቅ ብላ መታ አውርዳን ሄደች። ከዛ በውስጥ በኩል ጂጂ በቃ ከዚህ በኋላ አታውሪ አለችኝ። ለካ አረብሻችኋታል፣ አረብሻችኋታል። በቀደም ብታወርድልኝ እኔ እህትሽ ነኝ፣ እኔ ሴት ነኝ አለችኝ አንዷን ብታወርድልኝ ይኸው አስቸገራችኋል። ው ሺህ ሁለት መቶ ውጡልኝ፣ ውጡልኝ፣ እኔ አልፈልግም እንዲያው በመድሃኒዓለም ውጡልኝ፣ ውጡልኝ። እኔ አሁን ጌም ልጫወት ነው የመጣሁት፣ ልሰበስብ ነው ልለቀቅም ነው። አንድ አበባ የለም አንድ እየሰራሁ ነው እኔ ተይ ውብዬ፣ ያ ይውልሻል። አላልኳችሁም? ይኸውልሽ አሁን እንደሚጽፉልሻል። ይመጡና አይመጣና እንዲህ ይልሻል። እሷ ቤት እኮ አይቼሽ ነበር። ሀብታሞቹ ይኸው፣ እንሳቅ። ሪኮርደር ያስቸግሩሻል። ደብቀሽ ትሰጪኛለሽ በኋላ በኋላ፣ ሲወጡልን እኔም አላወራም። ውጡልኝ፣ አላወራም ምንድነ ድ እኔ ድ ጎረቤቴ ድሃ ሀገር እኮ ትቼ ሀብታም ሀገር እኮ የተሰደድኩት ድህነትን ጠልቼ ነው። መድሃኒዓለም እምላችሁ ያንን ሁላ ብሬን አውጥቼ እዚህ ሀገር የመጣሁት ድሀን ማየት ለድሃ ማልቀስ ራሴን እኮ እዛ ሀገር ሀብታም ማረጋግቶኝ አይደለም። ግን አንዱ ሲታሰር አንዱ ሲፈታ መንገድ ላይ ይኸውላችሁ ሲያስጨወት ሀብታም ሲያስጨወት ድሀ ሲመለከት ይውላችሁ ተስላዬ፣ ድሃዎቹ ያስቸግሩል ያስቸግሯቸኋል። እነዚህ እሺ ሺ ሁለት መቶ ድሃ ይመጣና፣ ተስላ ተስላዬ፣ እስቲ አንድ የተቸገረ ሴትኛል እርዱ። ራሱን የተቸገረው ራሱን የተቸገረው ራሱ ራሱን የተቸገረው ጌታ ሆይ ጌታ ውጡልኝ፣ ውጡልኝ። እኔ ሁለት መቶ ጥርት ያለ ሰው ከሁለት መቶ ሁለት ጊፍተር ካለኝ በል እኔ አልፈልግም። ይው ድሃ ልሆን ነው። እኔ ወደ ድህነት ልገባ ነው። ወደ ድህነት ሺ ሦስት መቶ ሰው ሄዱ ቤቴ ጋር ሄዱ እና ሄለን ጋር ሄዱ። እኔ ምን አባታችሁ እኔ ጋር ታደርጋላችሁ? ምን አባታችሁ! ጭራሽ ሶስት መቶ ገቡ። ያረብ ጌታዬ፣ ይህ ህዝብ እኮ ዞር በስ ሲባል አልፈልግም፣ በቃ እንደ ሴት እኮ ነው ባህሪያቸው። አሁን ሴት ልጅ ወንድ ልጅ ዞር በስ ሲላት ፍቅር ይዛታል፣ ሲለማመጣት፣ እግሯን ሲያጥናት፣ ጭንቅላቱ ላይ ልትወጣ የተወደደች የተፈቀረች መስ ክብር የማይወድላችሁ እስከዛሬ አክብሬ ዝም ስላችሁ ያው እዚህ ጭንቅላቴ ላይ ወጣችሁ። አብራችሁ የሶሻል የሶሻል ፐር ነው ያደላችሁ። አሁን አሁን ቀስ ብላችሁ ምን የሚባል ነገር እናንተን የሶሻል ሚዲያ ስትሰሩ እናንተን ለመቀጥቀጥ ነው የገባሁት። ወጡልኝ ወጡልኝ። እሺ ተጣለኝ፣ ይመብት ተጣለ፣ ውጡ። ሀና ነኝ። የእኔ ቆንጆ ቴንክ ዩ። ደመሬ ጽፉብሻል። ለቀስተኛ ነው ያስኩት። ህዝቡ ለቅሶ እንደሚፈልግ እንደዚህ ማየት ትችላላችሁ። ክፉ ነገር ሲወራ ለምን መሰላችሁ? ውስጣችሁ ቤታችሁ ስለተረበሸ ማውጣት አልቻላችሁም። በእኔ ችግር እናንተ ታለቅሳ፣ እኔ በእኔ ችግር አላለቅስም። ችግሩን ነው ከት ከት ከት ከት ታርግ የምቆራርጠው ችግር፣ ችግሩን በዚህ በኩል ከት፣ በዚህ በኩል ከት፣ በዚህ በኩል እዚህ ቁጭ አልኩት እኮ እኔ። ችግርን ለመቀነስ ነው ከሀገር ይዤ መጣሁት። አሁን ሁሉን ነገር ጨራርሼ ደግሞ ተመልሼ እሄዳለሁ። አንቺ ግን ችግርሽን ተሸክመሽ እዛ ላይ በለሽ። ከዛ አንዱ ሲያወራ የሆድሽ ነው የሚወራልሽ። እኔ ያንቺን ሆድ አደለም አውራ። የኔ ችግር አልቋል። ስለንቺ አደለ እያወሩ ያለሁት፣ ስለ ራሴ ችግር ነው። ጨረስኩት። ከት ከት ከት ቪዲዮ ይለቀቅልሻል። አሁን ቪዲዮ ይለቀቅልሻል። አዎ፣ ችግርሽ ላይ ቁጭ ብሎ ነው ስር የኔ ችግር እያዳምስ። ችግርሽን አታባብሽ። የራስሽን ችግር ቀንሽ። ችግርሽን ቀንሽ። ምድረ ችጋራ ኑር ጸቢ ኑር። አሁን እዚህ ጋ ባለቅስ በኢየሱስ ስም ቲቲዬ፣ የእኔ እናት፣ የእኔ እናት እኔ ላልቅስልሽ፣ ጭራሽ እንድትጎዳ ወሬውን ለእኔ ደግመሽ አትንገሪኝ፣ እንዳትነግሪኝ። ሰምቻለሁ፣ አዳምጫለሁ። እኔ አንድ ቀን ሰው ቤት ገርቼ አይዞሽ አንድ ጊዜ

ወረቀት እንደዚህ ከሆስፒታል እየመጣ ታከም እየተባለች ታከም ያንቺ ሴትዮ እየተባለች እየተናገርኩኝ እሷ ጤነኛ ናት። እ አያረበናት ሽ ይገባበች ኑ ብዬ እንደዚህ ስቤ ማለት ነው የዚህ ሀገር አምስት ልጅ ስድስት ልጅ ሶስት ልጅ ምናምን ያላቸው እንደዚህ በአውሮፓ ሀገር እንዲህ የሚሉ ላይቭ ላይ ነው እኮ ላይቭ ላይ ምን አይነት ምን ናቸው አልኩኝ። በቃ ከማን ጋር ነው ያለውት ማናቸው? ናቸው ችግር መፍታት ነው ወይስ ወሬ ማብዛት ነው? አንዷ ጋር መደውላለሁ እንደዚህ እንደዚህ እንደዚህ እንደዚህ ነው። መልስ ንገሪ። እሺ አይ አስታርቂኝ አልኳት። ይመስላት እንደሆነ ወይ እኔ መታረቅ ብፈልግ እኮ ችግር መች ነበር። እኔ እኮ መታረቅ አልፈልግም። ችግሩን ግን ሉዝ ላርገው። ያውላ ከመምጣቱ በፊት የጀርመን የሶሻል ሚዲያ ጡረተኞች ሰው ሆናችሁ እናንተ ከአሳ ጋር ስትመጡ እኔ ጂጂ በኢትዮጵያ አየር ላይንስ መጥቼ ነው ቁጭ ያልኩት። እናንተ ከአሳ ጋር ነው የመጣችሁ፣ እኔ በኤር ላይንስ ነው የመጣችሁት። ልዩነታችን ይሄ ነው። ቤተሰብ ኢንቨስት ነው ያደረገብኝ፣ እናት ኢንቨስት ናት ያደረገችብኝ። እኔም ደግሞ ልጆች ላይ ኢንቨስተር ጭራሽ አራት መቶ ገቡ ጭ እኔ አየር ላይ የተሰቀልኩትኝ ገና በ13 ዓመቴ ነው። እኔ ድህነትን መጋፋ ሴት ነኝ። ድህነትና ማየብነትን አልወድም፣ ድህነትን አልወድም። ግደኝ ይመጡና ብቻ ስትሰሪበታል። ስሪበት። የማትሰሪ ከሆነ ውጪ ድህነትሽን ተሸክመሽ ኑሮ። የሰው ነገር አትቀላቂ። አይምሮሽ አይምሮሽ ደግሞ ማሰብ የማይችል ከሆነ የሰውን ችግር ማትረጅና ኢኳል ሆነሽ የማትፈርጂ ከሆነ ደምነሽ ማለት ነው። ያ በሰው እኔ አንዳንድ ጊዜ ዩ ሁ አር ዩ አር ዩ፣ አንቺ ስለኔ ቤተሰብ የምታወሪ አር ዩ ዩ። እኔ ልንገራችሁ፣ አሁን ለምሳሌ ሀብታሙ ፊራ ያ ስለ ጅጅኪያ ብሎ ቢያወራ ኦኬ እቀበላለሁ። የዩቱብ ተጦሪ እኔ እኮ ዩቱብ የለኝ። ጌቱም ካለሽ ከማንም ይበልጭ፣ ከፍ ብዬ መኖር የምችል ልጅ ነኝ። የቱ ተጦሪ በሙሉ እነሱ እናንተ ተመልካቾች አምናችሁ ደግሞ ጭንቅላት እኔ እኮ የሚገርም አምናችሁ እኔ እኮ በጣም ያናደደኝ እኮ አምናችሁ ማለት ነው እናንተ ወንድ ልጅ እኮ ስለሚደ እየጠፈጠፈሽ እየጠፈጠፈሽ እየጠፈጠፈሽ የምትኖሪው ለዚህ ነው ክራይም የሆነ ልጆች የምትወልጂው መርደር ይሄ ሁላ ወንጀል ከወንጀለኛ አባት የተወለደ ልጅ እንደሆነ ተቀልሽ ሚስቱን አቢውዝ ከሚያደርግ ከሚማታ፣ ልጆች ደግሞ አቢውዝንና መማታትን እያዩ ያድጋሉ። ከዛ በኋላ ነስራቶች ክሪሚናል ይሆናሉ። ስለ ክሪሚናል ስትናገር ክሪሚናል የደገፍሽው አንቺ ቤትሽ ውስጥ ቆጥቆጥሽ ያሳደግሽው። ለዚህ ነው ሴት ላይ የምትፈርጂው። ሴት ልጅ ታነቀች፣ ሴት ልጅ ሞተች፣ ሴት ልጅ ተገደለች ሲባል ስራዋ ነው ያሽ። እንደ እንቁርቴ በሴት ልጅ ላይ የምትፈርጂ አፍሽን ሴት ልጅ ወልደሽ አፍሽን ከፍተሽ ሴት ህጻናትና ወጣት ላይ የምትፈርጂ የትኛዋ ሴት ናት? እንኳን ኢትዮጵያ ያደለችም፣ ዛሬ ነጮች ነጮች እንኳን እንደዚህ እንትን የላቸው። የኛ ኢትዮጵያውያን ሴቶች የራሳችን ምን ባህላለን ባህላት ባህላችን አንቆሚጠለን እንደዚህ አይነት ነገሮች ሲመጡ ምን ያለው ወንዶች ፓወር እንዳላቸው ኢቭን በተፈጥሮ ኃይል ያላቸው ናቸው። ወንዶች ለመደብደብን ለመቆጣትን ሴት ልጅ የምትቆጫት አደለች። ምን ባረገች በወለደች ባጠባች፣ ባሳደገች እኛ ከእንደገና የእሱን ፓንት የእሱን ሆድ የእሱን ቤት ከእንደገና እንደኔ አይነቷ ደግሞ ልጅ ጭራሽ ኢንቨስት ያገኘችውን የሰራችበትን በሙሉ ሰው ለመሆን ኢንቨስት የምታረገው አንድ ወንድ ቁጭ ብሎ ልጆቹን እዛ ጋር ከዚ ጋር ቁጭ አርጎ ልጅ እያሳደኩ ነው። ወጥተ ስራና ልጆችን ቤትን ያዝ እንደ ወንድ፣ እንደ ወንድ፣ እንደ ወንድ። ወንድ ነው ወጥቶ ሰርቶ የሚያመጣው፣ ወይ ሴት ናት፣ ወይ ሴት ናት። ይህንን እያወቃችሁ ስራ እንደሌለው ልጆቹንና ቤተሰቦችን የሚያስተዳድር ወንድ በአለማችን ላይ ብዙ እንዳለ የልጅነት እኔ አሁን ስራ ስለሌለው ደ አደለን አውልቅ የጣልኩትኝ ለ እኔ ርባ አድግ ያለው በስያ ያለው እቺ ልጅ ግልጅ ሲሆነች በሰዓቱ ሁለቱም በፍቅር ተገናኙ። እሱን ለጥቅም እሷ ለፍቅር ያ አብረን እናድጋለን አብረን እንማራለን ስል ጭራሽ የመረጠች ምርጫ የሆነው ማን ነው? ስራ ማይወድ ቁጭ ብሎ ብቻ እኔ እኮ ስለምናውቅ ስለምናውቅ ስላየ ለዚህ ነው ከመጀመሪያም ጀምሮ ሪጀክት ያደረግኩት። ስለማይ እርጄክት እኔም አላገባውም። እኔ ልጄ ደስተኛ ትሁን እንጂ ለምን ስትፈልግ። እኔ እኮ በጣም ሞደርን እናት ነኝ። ደስተኛ ሆና እኮ አልኩሽ ሞደርን። ለምን ስትፈልግ ለምን ሽማግሌ አታምጣም? ኦኬ ከሆነች አይዶን ኬር ምን ነው የትግራይን ህዝብ ለማሰደብ ፈልጋ? እኔ ህዝብ ሰድቤ አላቅም፣ ያንን አጎትህን ወያኔን እንጂ። አንቺ ግን እዚህ ትመጪና ቅጭቴ ና ሲያሳዝን፣ ወይ የሚያሳዝን ወይ፣ ገና በሁለት ሳምንት ሲንግል ዳድ፣ ሲንግል ዳድ ገና በሁለት ሳምንት፣ ገና በሁለት ሳምንት አራት ወር እኛ ሲንግል ማም ብለናል። እንዲህ አላልንም እኮ አላን ሴቱ ነሽ። እንዲያውም ሳምሪን ወንዶች አልሰደቧት፣ ሰደቧችሁት ደግሞ አታፍሩም? ፊት ለፊት እኔ እኮ እኔ እኮ አንዳንዴ የሆነ ነገር እንኳን ለመናገር እዚህ ጋር በተለይ በእንደዚህ አይነት ሲትዌሽን ላይ ገብቼ አስተያየት ለመስጠት ከራሴ ጋር እወራለሁ። ግዳይ ሁሌ ከተበደለ ጋር የምቆም ነኝ። ወንድም ሆን ወንድ እንኳን የሚበደል ከወንድ ጋር ምቆ ማልቆም ከሆነ ደግሞ ዝም ነው የምለው ዝም ነው የምለው አስተያየት አልሰጥም ምክንያቱም ለአንዱ አስተያየት በሰጥቼ ለአንዱ መግፋት አልፈልግም እውነት ወንድ እንኳን ተበድሎ ከሆነ አላችሁ ደግሞ አላችሁ ባላችሁን ቁጭ አርጋችሁ ከባላችሁ ወንድም እህት ወንድምና ጓደኛ ጋር መልካም ወንድን ደግሞ የምታበላሹም አላችሁ ማለት ይህ ማለት ግን በጣም ሬር ነው በጣም ትንሽ ነው በጣም ትንሽ ነው በጣም ትንሽ ነው ኖ ኖ ኖ ኖ እኔ ልጆቼን ቤተ ልጄን እንደዚህ እኔ ቤተሰብ ልጄን እንደዚህ ካዋረዳችሁ እንደ ሕዝብ ነው ማዋረዳችሁ፣ እንደ ሕዝብ አምስት ለአምስት ሚሊዮን ለ120 ሚሊዮን እያልኩ ነው ማዋረዳችሁ። ምክንያቱም እንዲህ ነው ማዋረዳችሁ። እኔ አናታችሁን ነው መነካው። እኔ ጭንቅላታችሁን ነው ማዞርባችሁ። ሰንታታችሁን ነው የምነግራችሁ። አታውቁኝም አሁን የመጣችሁ የቲክቶክ ልጆች። ዲጂን አታቆጥ ስርሽን ነው የምነግርሽ ስርሽን እኔ ፍለፍተ እንደዚህ እስርሽን ነው የምነግርሽ። አንቺ ስጎሽን ቤትሽን፣ አገርሽን፣ አካባቢሽን ነው የምጠርግልሽ በደንብ ነው የምጠርግልሽ። ከዚ አርፈሽ ቁጭ እሺ። አሁን ሺህ ስድስት መቶ ሰዎች ስራ የላችሁ ሺህ ስድስት መቶ ሰው ስራ የለም ወይ? ገንዘብ አምጣ፣ አምባሳ አውረድ፣ ክፈል። እዚህ ላይ መቼ ዝም ብለ አይንትሬት የለም ኢንትራንስ የለም ዝም ብለን ምትገቡ አደለም፣ ክፈል የለም። ደህ አለ እኔ ሺ ስድስት እኔ የሚያይን ሰው አልፈልግ

እኔ ዘችልክ ድህነትን እንዴት አርገ እንደምትኮራበት